ሰላም ጤና ይስጥልን ወድ አድማጭ ተመልካቾቻችን የዕለቱን ዋና ዋና ዜናዎች ይዘንላችሁ ቅርበናል። በቁጭት የተነሳው የፋኖ ኃይል ብዙ ጀብድን እያስመዘገበ ቀጥሏል። በግፍ በተቀጠፉ እህቶቹ ስም በሚያቀጣጥላቸው የእልህ ዘመቻዎቹም አንጸባራቂ ድሎችን ማስመዝገቡን ቀጥሏል። ከተሞችንም በእጁ እያስገባ ነው። የትግራይ ታጣቂዎች ሰሞንኛው አመፅ የህወሐት የመጨረሻ ምዕራፍ ማብሰሪያ ነው ተብሏል። አውሮፓ ለኢትዮጵያ መንግስት ሚሊዮኖችን ጀባ ብሏል። የሁሉንም ዝርዝር እናደርሳችኋለን በዚሁ አጋጣሚ ቻናላችንን ሰብስክራይብ ቪዲዮዎቹንም ላይክ እና ሼር በማድረግ በወዳጅነት አብራችሁን ቆዩ እያልን አሁን ወደ ዝርዝር መረጃዎቹ እናልፋለን። ዘመቻ በዓለም ላይ እንደቀጠለ ነው። ጥቅምት 7 ቀን 2018 ዓመተ ምህረት ላይ ቁጭ ከተማ በአይበገሬዎቹ ሲቀጠቀጡ ውሏልም ተብሏል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዘ አምስተኛ ክፍለ ጦር አይበገሬው ቡሬ ዳሞት ብርጌድና ወንበርማ ብርጌድ እንዲሁም የሶስተኛ ክፍለ ጦር ሞርታር ምድብተኛ በጋራ በመሆን ከጧቱ አንድ ሰዓት ጀምረው እስከ ቀኑ ስድስት ሰዓት ድረስ ጠላትን አይቀጡ ቅጣት ሲቀጡ ማርፈዳቸው ተሰምቷል። በዚህም መሰረት ከአምስት በላይ ምሽግ በማስለቀቅ ጠላትን ሙትና ቁስለኛ በማድረግ ሙሉ በሙሉ በሚባል መልኩ ከተማውን ተቆጣጥረውት ውለዋል። ውጊያው 15 በላይ የሚሆኑ የሰራዊት አባላት ወደ ላይኛው ሲሸኙ ከ10 በላይ የሚሆኑት እዛው በቁጭ አቦ ቤተ ክርስቲያን ተቀብረዋልም ተብሏል። አምስቱ ደግሞ ወደ ሶንቶም ተጭነዋል። ከ20 በላይ ቁስለኛ እንዳለ የአካባቢው የአይን ማኞች አክለው አክሎ ገልጸዋል። የጓጉሳ ብርጌድና የቡያ ገረመው ሻለቃ የጋራ ግዳጃቸውን በመፈጸም ግምጃ ቤት ከተማን ተቆጣጥሯታል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስዝ ራስቢት ወደድ መንገሻ ቲከም አምስተኛ ክፍለ ጦር ጥቅምት 8 ቀን 2018 አመተ ምህረት ላይ ባጋራው መረጃ የጓጉሳ ብርጌድ ግምጃ ቤትን ከቡያ ገረመው ሻለቃ ጋር በጋራ በፈጸሙ ግዳጅ መቆጣጠር እንደቻለ ተነግሯል። በተደረገው ውጊያም ከጠላት ጋር የእጅ በእጅ ውጊያ በማድረግ ከስድስት በላይ ፖሊስና ሚሊሻዎችን መሸኘት ሲቻል በርካቶችንም ቁስለኛ በማድረግ ግምጃ ቤት ከተማ ሙሉ በሙሉ በፋኖቹ ቁጥጥር ስር እንደነበረችና ጀግኖቹ አንድ መንቀሳቀሻ ፓትሮል መማረካቸውንም የጓጉሳ ብርጌድ ህዝብ ግንኙነት ኃላፊ መረጃውን አድርሷል። አክሎም በተላላኪው የአረመኔው ስርዓት ቅጥረኞች ቀጥረኞች በሚሊሻ ፖሊስና አድማ ብተናዎች ሲሰቃዩ የከረሙ ንጹሐን ነዋሪዎችም በፋኖ በደስታ በመቀበል የደስታ ስሜታቸውን ሲገልጹ ውለዋልም ብለዋል። የበረኛው የቀስተ ዳመና ብርጌድ በጠላት ላይ ከፍተኛ ጥቃትን ፈጽመዋል። በጀግናዋ በዓለም ላይ በፋኒት ትዕግስት ወዳጅና በመሰሎቿ ላይ በሚፈጸመው አሰቃቂ ግድያ ልባቸው ተሰብሮ በቁጭትና በብስጭት የሰነበቱት የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ የቀኝ ጌታ የፍታዊ ንጉሴ ስድስተኛ ክፍለ ጦር የበረኛው ቀስተ ዳመና ብርጌድ ዋኖች ከደብረ ኤልያስ ከተማ ወጣ ብላ በምትገኘው በየቀጋት ቀበሌ በመሸገው ጡት ቆራጭ የወንበዴ ስብስብ ላይ በጠዋት መብረቃዊ ጥቃትን በመፈጸም ከፍተኛ ድልን ተቀዳጅተዋል። ከጠዋቱ 12 ሰዓት ላይ በተጀመረ ውጊያ በርካታ የወራሪው ሰራዊት እርምጃ ተወስዶበታል ተብሏል። በደም መላሾቹ የቀስተ ዳመና ፋኖች ክፉኛ የተመታው የጠላት ኃይልም አስክሬኑን ከየጢሻው እስከ ቀኑ አምስት ሰዓት ድረስ ሲለቃቅም አርፍዷል። በውጊያውም በቁጥር ያልታወቀ በርካታ ቁጥር ያለው አስክሬን ከህዝብ እይታ ተሰውሮ በጅምላ ተቀብሯል የተባለ ሲሆን በአራት አምቡላንስ ደግሞ ከባድ ቁስለኛ ለኛ ሲነሳ ውሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ባጋራው የድል ዜና የልጅ እያሱ ኮር አካል የሆኑት የራስ አሊ ክፍለ ጦር እና የራምቦ ክፍለ ጦር ጥቅምት 8 ቀን 2018 ዓ ም በሰሜን ወሎ ዞን ሀብሩ ወረዳ በኡርጌሳና አካባቢው ባደረጉት እልህ አስጨራሽ ውጊያ በጥምረት በመፍጠር የመጣውን ጡት ቆራጩን ወንበዴ ስልጣን አስጠባቂ ወታደር አብዛኛውን በየጢሻው የጥይት ሲሳይ አድርገው በለሴ ቀናውን ጡት ቆራጩ ወንበዴ አስጠባቂ ወታደር ደግሞ እጅ እንዲሰጥ አስገድደውት ውለዋል ብሏል። የትግራይ ታጣቂዎች ሰሞንኛ አመፅን ተከትሎ በትግራይ ያለው ፖለቲካዊ ትኩሳት እጅግ ጨምሯል ተብሏል። መንግስት አስተያየት ለመስጠት በተቆጠበበት በዚህ የሰራዊቱ አመፅ ብዙ አስተያየቶች እየተሰሙ ነው። አምባሳደር ሱሌይማን ደደፎ የሰጠውት አስተያየት ደግሞ ከእነዚህ መሃል የሚጠቀስ ሆኗል። በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌይማን ደደፎ በህወሐት ታጣቂዎችና በድርጅቱ አመራሮች መካከል ከፍተኛ ለመግባባት ተፈጥሮ አመስ መቀስቀሱ ድርጅቱን ሊበትነው ተቃርቧል ብለዋል። አምባሳደሩ በኤክስ ገጻቸው ላይ ባሰፈሩት ጽሑፋቸው የትግራይ ህዝብም ሆነ የድርጅቱ ታጣቂ ኃይል በህወሐት አመራር ላይ ትዕግስትና ተስፋው ተሟጧል ብለዋል። እንደ አቶ ሱሌይማን ገለጻ ለአመታት የድርጅቱ የጀርባ አጥንት የነበረው የታጠቀው ኃይል አሁን ላይ ለአመራሩ ጀርባውን በመስጠቱ የድርጅቱ የመጨረሻ ምሽግ ተደረመሰ እንደተደረመሰ ይገኛል ብለዋል። የህወሓትና የትግራይ ህዝብ አንድ ናቸው እያሉ ሲያጭበረብሩ ይኖረዋል። አሁን ግን ከታጣቂዎቻቸው ጋር እንኳን አንድ መሆን አቅቷቸው እርቃናቸውን ቀርተዋል ያሉት አቶ ሱሌይማን የተቀሰቀሰው አመፅ ተጨማሪ የህይወት መስዋዕትነትን ከማስከተሉ በፊት የህወሓት አመራሮች በቁጥጥር ስር ውለው ለፈጸሙት ወንጀል ተጠያቂ መሆን አለባቸው ሲሉ በመግለጫቸው ላይ አሳስበዋል። የአውሮፓ ኢንቨስትመንት ባንክ ለኢትዮጵያ ለገጠር ፋይናንስ አቅርቦት ማሻሻያ ፕሮግራም ሶስተኛ ምዕራፍ ማስፈጸሚያ የሚውል የ110 ሚ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 ሰላም።